አንኮበር የመጀመሪያው አዲስ አበባ ነው። ለምን ቢባል የአጼ ምኒልክ አያት ንጉሥ ሳህለ ስላሴ ይባላሉ። ቤተ መንግስታቸው እዚህ ነበረ። ንጉሥ ሳህለ ስላሴ ሲሞቱ ቶሎ ለመዘረፋ አጤ ቶሎ መጥተው እዚህ ሲል ሰዋቸው የአጼ ሳህለ ስላሴ ልጅ ቶሎ ሞተ ይባላል። ሀይለ መለኮት ከዚያ በኋላ እሳቸው ምን ኒልክን አግኝተው ማ አሁ አርከው ልጅ ነበሩ እሳቸው ይዘው ፊሩ ከዚያ አሳድገው ከአስራ አምስት በኋላ ድረው ሀያ መስመራቸው ልጃቸውን ድረው አስቀምጠዋቸዋል። በኋላ አጤ ዮሐንስ ነበሩ። ዮሐንስ ይባላሉ። እሳቸው ደግሞ ሮስ እንዲወርቁ ይፈልጉ ስለነበረ ከእንግሊዞች ጋር ገጥመው ነገር እንግሊዞችም እየመጡ ስለሆነ በዚያ ሰዓት ልጃቸውን ለአጤ ምኒልክ ድለው አጤቶሎት በኋላ፣ በዚህ ላይ ያሉ ሥራ ቤቶች ነገር ፈጠሩባቸው፣ አድማ አደረጉባቸው አጤ ምኒልክ ላይ። ከዚህ በኋላ ሲሰሙ ከሌቱ በ6 ሰዓት በአመድ ማፍሰሻ ወደ ሸዋ መጡ ይላል። ከበጡ በኋላ ሸዋ ሲገቡ ምን ይልክ ንጉሥ ተሸዋ ብለው አዎ ያጎኛል። ከዚያ በኋላ ያው መጡ አፄ ዮሐንስ ፈቃድ ተፈጸመላቸው እንግዶች ማፍሮ ተመለሱ እሳቸው ምክትል ሆኑ እሳቸው ደሞ ምክትል ሲሆኑ አው የንጉሡን ቦታ ሲይዙ በእሳቸው ላይ ሁለት መንግስት ተነሳ ከዚያ በኋላ የእሱን ነው ብዋጋ ማሸንፈው ብለው ወደ ምጻ ከሄድክ እ ታሸንፋለህ ወደ ምዕራብ ከሄድክ ትሸነፋለ ትሸልፋለ በልብስ ትጠቀማለህ ሲሏቸው እምፈልገው በልብስ ብለው ወደ ሱዳን ሄደው እዚያ ሲዋጉ ቆይተው ከዚያ በኋላ ሱዳኖች አንገታቸውን ቆርጠው እንጀላ እንጨሰክተው ሲጫወቱባቸው ዋሉ ይባላል። ከብዙ ጊዜ በኋላ ከዚህ በኋላ እግዚአብሔር አስቀድሞም በራዕይ ለሳህለ ሥላሴ ገልጦ ስለነበረ ያ እያህል ፈቃድ ተፈጽሞ አጼ ምኒልክ ሉሰ ነገስ ጠቅላላ ሆኑ። የሚንቀሳቀስም አልነበረም። ብቅ ሲል ማልም ሰው ልል ያልጉ ነበረ ያ ፈቃድ እግዚአብሔር ሆኖ የመጀመሪያው አዲስ አበባ ይሄ አንኮበር ነበር። አዎ፣ ነገር ግን አጤሚ ሶለም ምንድቺ። ስለዚህ በደረጃ የመጣ ስለሆነ እሳቸውን የሾማቸው እግዚአብሔር ነው። ምን ይልክ ነበራቸው ከእሱ ሌላ ምንም የለም ብሎ የተናገረው መድኃኔዓለም ሲልክ፣ ግን ለገብርኤል ነው የላከው። መድኃኔዓለም የላከው ለገብርኤል ነው። ቅዱስ ገብርኤል ነው የተናገረው ሳለ ስላሴ ሰው እዚያ ቤተ መንግስት ወጥተው ቀራኒ ወደ ሀይም ሰክረው ሲመለሱ መንፈስ ጉዳ ወራቸው ወጥተው እዚያ ይተኛሉ። እዚህ ቤተ መንግስቱ ጋር ወጥተው በህልማቸው ለዚህ ቤተኛው ሰው የሄደት ገብርኤልን ንገረው ከሌ ልጅ የሚወለደው ስሙ ምኒልክ ነው። ኢትዮጵያን አንድ አድርጎ የሚገዛው እሱ ነው። ከእሱ ላይ የለም ብሎ ቤተ መንግስቱም ያለህበት ቦታ ነው የሱ ቤተመንግስት ብሎ መድኃኔዓለም የሚለዋል ያንን እሳቸው ደግሞ ያንን እርሳቸው በሱፋቅ ሰንትራቱ ድንጋይ ጥፈው እርሳቸው የሚሆነው ይዘው ሄደው፣ ያንን ደግሞ ድንጋዩ ላይ ተቀረጸው ሰው አልከው። ምኒልክ ዞሮች መጡ ስልጣን ይዘው ስወልደው አድገው መጡ። ቤተ መንግስታቸው እዚህ ስሙ ምኒልክ ይላል። ቤተ መንግስቱ እዚህ ነው ይላል። ለካ ቤተ መንግስት ዚህ ነው ብለው ከንቆጦ ነው ቤተ መንግስቱ ወርዶ እጃ ይተከረው።